አሁን ደግሞ ሰላሙ አለይኩም ወረህመቱላሂ ወበረካቱ ሁ። እና የተከበራችሁ ቻናላችን ቤተሰቦች እናምናላችሁልን ሁሉ ሰላም ሁሉ መልካም ነው። ዛሬ እንግዲህ ያው ከኡስታዝ አብዱላህ አብዱላህ አብዱላህ ጋር መተን ወን ወጫሪ የመጣ ነው። ዛሬ ያው ለየት ያለ ያው ኮንተንት ይዤ የመጣሁት ማለት ነው። ፋፊ ያው ጫት ይዤ እንኳን እቅም ይው ይዤው አይታኝ አታውቅም እና እንግዲህ በዚህ መልኩ ጫት ይዘን ፍራንክ እናደርጋታለንበዚህ መለኩ ስለማጠብቅ ጭራሽ አስባንም አታውቅም ማንም ሰውከዛ ከዛ እስኪ ምትለው ይሰማታል። ቀርጥ ሰብስበን የመጣ ነው። ያው ምንም እንዳትሉ ግን ኮሜንት። ለማንኛውም እንግዲህ ወደ ጎረቤት አፍጥረን ፊጥራ መጥቶ ነው አብደላ፣ ወደ ጎረቤት ሂዳ ነው እሷ። እኛ ደግሞ የሆነ ቀመር ቀምረን ደብቀን ነው ያስገባነውን። ቀድም ቀምረን ያው እዚህ ጋር ኩኪስ እናስገባለን፣ አንዳንድ ያዝ። ከዛ ይሄ ጫት እንደዚህ አብረን እንሰማለን። ምን ምትል ይመስላል? ግን ማለት እንግዲህ ያው ቻናሉን ሰብስክራይብ አድርጋችሁ ሰብስክራይብ አድርጉ፣ እንደዚህም ደግሞ ላይክ ሼር ያደርጋችሁ ቪዲዮን ቪዲዮውን ጀምሩት ማለት ነው። አሁን ተጠብቃታ አለን ምን እውነት እንዲመስል

ለማንኛውም እንዲህ አድርገን ጫታችን ይዘን የጠነጠስን የምናስገባ አይነት አድርገን ያው ትመጣለች ማለት ነው። ጎረቤት ጋር ሄዳ ነው ብያችኋለሁ። ለማንኛውም እንጠብቃት። አንተ ጫቱ የሚገርመው ማን ያመረጠኝ መጣለብ ቤተሰቡ

እስኪ ያውጣው፣ ቆይ ያውጣው፣ ተፋው። የምር እስኪ ያውጣው። ይሄ ምንድን ነው? ይቆይ፣ ይሄ ምንድን ነው? እስኪ ያውጣው፣ ቆይ

ቤተሰቦች በጣም አናደውኛል። በቃ ሁለታቸውም በጣም በቃ አሁን ምንም ልላችሁ አልችልም። አንተ በዚህ ሰ ጨጓራ የሄድኩት ጠሀዋል እንዳታብሳጭኝ። ስሜቱ በጣም ከባድ ነው። ባሌን ከዚህ በፊት ሲቅምም ሆነ ምንም ሲል አይቼው አላውቅም።